ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያለን በእለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ሰራዊቱ ዝሏል። አሰብ ቢቀር ይሻላል። አሰብን ሰጥተን እንገላገል። ይህ ከመሸ የተሰማ ጉድ ነው። ኢሳያስ አፍርጠውታል። ከኢትዮጵያ ጋር የሚዋጋ ሰራዊት የለኝም፣ ጦሩ በሽማግሌዎች የተሞላ ነው ያሉት ኢሳያስ አሰብን ለሳውዲ ሰጥተው ለመገላገል ወደ ሪያድ አቅንተዋል። በዚያም በአሰብ ወደብ ለሳውዲ አረቢያ የጦር ቤዝ በመስጠት ከኢትዮጵያ ለመገላገል መወሰናቸውን አንድ መረጃ ይፋ አድርጓል። ሻዕቢያ አሰብን ሰጥተን እንገላገል እያለ ነው። የአሰብ ትኩስ ስልጣናቸውን ጭምር እንደሚያሳጣቸው የተረዱት ኢሳያስ አፈወርቂ በመጨረሻም አሰብ ላይ አንድ ቁርጥ ውሳኔ ሊያሳልፉ የታሪክ ጥፋት ላይ ደርሷል። ሆኖም የውሳኔያቸው ሌላ ከባድ ጣጣ ሊያስከትል ይችላል በሚል ተፈርቷል። በሌላ በኩል ፕሬዚደንት ኢሳያስ ከአንድ ወር በፊት በካይሮ የነበራቸውን ቆይታ የተመለከተ አንድ አዲስ መረጃ ወጥቷል። ሻዕቢያ ከኢትዮጵያ በኩል የተነሳውን የአሰብ ባለቤትነት ጥያቄ ቅርቃር ውስጥ ከትቷል። ተዋግቶ አሰብን አይከላከል ነገር ሰራዊቱ የኢትዮጵያን ቡጢ መከላከል የሚችልበት አቅም ላይ አይደለም። በድርድርና ዲፕሎማሲያዊ መንገድ አይደራደር ነገር ደግሞ ባህሪ አይደለም። ይህን ተከትሎ ከሰሞኑ አንድ ድምዳሜ ላይ ደረሰ መስሏል። ይኸውም አሰብን ሰጥቼ እገላገላለሁ ሚል ነው። የሳውዲ አረቢያ ጉብኝታቸው ሚስጥርም የሆነው እየተባለ ይገኛል። በቅርቡ ለኢትዮጵያ ሊሰጥ የነበረው ወደብ መንትፋ በእጇ ያስገባችው ሪያድ አሁን ደግሞ አሰብን ከኢትዮጵያ ጉሮሮ በሊዝ ለመመንተፍ እየተንቀሳቀሰች ትገኛል ትገኛለች ። ኢሳያስ ከብልጽግና ጋር የገቡበትን ውጥረት ለማስታገስ ለሳውዲ ሊሰጡ ተቃርበዋል። ፕሬዝደንት ኢሳያስ ወደ ሳውዲ የተጓዙት የሳውዲ ንጉሥ ሰልመን ቢድ አብዱላ አዚዝ አልሳውድ የጉብኝት ግብዣ ማቅረባቸውን ተከትሎ ነው። ፕሬዝደንት ኢሳያስ በቆይታቸው ሁለቱ ሀገራትን በሚመለከቱ ጉዳዮችና የትብብር ማዕቀፎች ዙሪያ ከሳውዲ አረቢያ ባለስልጣናት ጋር ሰፊ ውይይት እንደሚያደርጉ የኤርትራ ኢንፎርሜሽን ሚኒስትሩ አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ አሳውቋል። ሳዑዲ አረቢያ አሰብን ጨምሮ የኤርትራ ወደቦችን በረዥም ጊዜ ማልማት ወይም ግዥ የመፈጸም ፍላጎት እንዳላት የተለያዩ መረጃዎች ይጠቁማሉ። ለኤርትራ መንግስት የአየር መቃወሚያ መትከሏ ከተሰማም ስድስት ወር አይሆንም። ከዚህ በተጨማሪ ከሰሞኑ የሻቢያ ፕሮፓጋንዳ ልሳናት በአሰብ ጉዳይ ከአዲስ አበባው መንግስት ጋር የገባንበትን ውጥረት ለማስተንፈስ ወደቡን ለሌላ የውጭ ሀገር አሳልፈ መስጠት አለብን የሚል መረጃን በስፋት እያሰራጩ ነው። እነዚህ የሻቢያ ልሳናት አሰብ አሰብን ለግብጽ ለሳውዲ አረቢያ ወይም ለኦማን በሊዝ መልክ በመስጠት የኢትዮጵያን አፍ ማዘጋት አለብን እያሉ ነው። ይህ ግን አደገኛ አካሄድ እንደሆነ ተንታኞች ገልጸዋል። ሻቢያ እንዳሰበው የአሰብን ወደብ በሊዝ ወይም በኪራይ ለአንድ የመካከለኛው ምስራቅ አገር አሳልፈው ቢሰጥ ኢትዮጵያ እጇን አጣጥፋ አትመለከትም ይላሉ። እንደውም በሀገራቱ መሀል ጦርነቱ በፍጥነት ሊቀሰቀስ ይችላል ሲሉ የሻቢያን ሰሞነኛ አካሄድ እየኮነኑት ናቸው። ጀነራል ታደሰ ጥርስ አውጥተዋል። እነ ጀነራል ምግበይ ላይ ከባድ ውሳኔ ሰጥቷል። ውሳኔው አራት ኪሎን ካስጨነቀውና ከወራት በፊት አቶ ጌታቸው ረዳ ካጋለጡት ምስጢር ጋር የተያዘ ነው። በታደሰ ወረደ ያልተጠበቀ ድንገተኛ እርምጃ የህወሀት ጀነራሎች ብስጭት ውስጥ ገብቷል። ጀነራል ታደሰ ወረደ የሰጡት ትእዛዝ ከህገወጥ የወርቅ ንግድ ጋር የተያዘ ነው። የህወሀት አመራሮችና ጦር መኮንኖች ወደ ኤርትራ በህገወጥ መንገድ ወርቅ በማዘዋወር ከሻቢያ የጦር መሳሪያ እንደሚ በሉ ከዚህ ቀደም የወጡ መረጃዎች ይጠቁማሉ። ይህን ተከትሎ ጀነራሉ በትናንትናው ዕለት በጉዳዩ ላይ አዲስ ውሳኔ አሳልፈዋል። ሌተናል ጀነራል ታደሰ ወደ ስልጣን ከመጡ በኋላ ተቋርጦ የነበረው ማዕድንን የማውጣት ስራ ዳግም ለማስጀመር የሚያስችል አዲስ መመሪያ የወጣ ሲሆን ከፕሬዝደንቱ ቢሮ የወጣውና ዋዜማ ሬዲዮ የተመለከተው ይኸው መመሪያው ከእገዳው በፊት ማለትም ከሚያዝያ ወር 2017 ዓ ም በፊት ፈቃድ የያዙ የማዕድን አውጪዎች ሥራቸውን እንዲያድሱ በተሻሻለው በማዕድን አዋጅ መሠረት የማዕድንና ንግድ አስተዳደር ማኅበራት የሮያሊቲ ክፍያ እንዲከፍሉ እንዲሁም የከባድ ማሽን ባለቤቶች ከማህበራቱ ጋር ውል እንዲያስሩ ያስገድዳል። ይኸው ውል በጊዜ አስተዳደሩ የመሬት ማዕድን ቢሮ መጽደቅ አለበት ይላል። ከዚህ በተጨማሪ ህጋዊ ፍቃድ ሊኖራቸው እንደሚገባና ግብር እንዲከፍሉም በመመሪያው ተካቷል። በፍቃድ እድሳትም ሆነ አዲስ ፍቃድ በማውጣት ሂደት ወቅት እያንዳንዱ ማዕድን አውጪ የሚሰራበት ወረዳና ማቀበሌ ጭምር ምርመራው እንደሚደረጉበት የሚገልጸው መመሪያው፣ ከዚህ ቀደም ፈቃድ የነበራቸው ነገር ግን በህገወጥ ማዕድን ማውጣት ስራ ላይ ሲሳተፉ በቆዩ አውጭዎች ላይ ምርመራ እንደሚደረግባቸው ያስቀምጣል። ህወሀት በትግራይ ምርጫ አይደረግም ቢልም ምርጫ ቦርድ ግን በክልሉ ምርጫ ለማድረግ እየተንቀሳቀሰ ነው። የወልቃይት የምርጫ ክልል በትግራይ ወይስ በአማራ ክልል ስር ይሆናል በሚለው ጉዳይ ላይ በቀጣይ ቀናት ውሳኔ እንደሚሰጥ ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች አስቻይ ሁኔታ ማረጋገጥና ቅድመ ሁኔታ የቀረበበትን ሰባተኛው ዙር ሀገር አቀፍ ምርጫ ጊዜ ሰሌዳ ማጽደቁን አስታውቋል። ቦርዱ ለመጀመሪያ ጊዜ ለውይይት ያቀረበው ረቂቅ የጊዜ ሰሌዳ የፖለቲካ ፓርቲዎች ጥያቄ የተሳበበ ቢሆንም ያለምንም ለውጥ አጽድቆታል። ፓርቲዎች በምርጫው ረቂቅ የጊዜ ሰሌዳው ላይ በተወያዩበት ወቅት ቅድሚያ አስቻይ ሁኔታ መኖሩ ላይ ስምምነት ላይ መድረስ አለብን በሚል መቃወማቸው ይታወሳል። ይሁን እንጂ ምርጫ ቦርድ በረቂቅ ደረጃ ያቀረበውን የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ያለምንም ለውጥ አጽድቆታል። ቦርዱ የጊዜ ሰሌዳ መሰረት ምርጫው ግንቦት 24 2018 ዓ ም እንደሚካሄድ የተገለጸ ሲሆን፣ ሌሎች የቅድመ ዝግጅት ስራዎችም የጊዜ ሰሌዳ ወጥቶላቸዋል። ፓርቲዎቹ ኢትዮጵያ አሁን ባለችበት የሰላምና ጸጥታ ሁኔታ ነጻና ፍትሐዊ ምርጫ ለማካሄድ አስቻይ ሁኔታ የለም ማለታቸው ይታወሳል። አብዛኞቹ ፓርቲዎች የምርጫ የጊዜ ሰሌዳ ከማጽደቅ በፊት አስቻይ ሁኔታ መፍጠር ላይ የጋራ መግባባት እንዲፈጠር ጠይቀው ነበር። ፓርቲዎቹ የጋራ ምክር ቤታቸው በኩል ከሰባተኛው አገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያ በማድረግ የአብላጫ ድምፅ የምርጫ ስርዓት እንዲቀየር መጠየቃቸው ይታወሳል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለመንግስት ያቀረቧቸውን ጥያቄዎች ከህገ መንግስት ማሻሻዎች እስከ ምርጫ ጊዜ ሰሌዳ ማሻሻያ ድረስ የዘለቁ ነበሩ። ፓርቲዎች ምርጫ ቦርድ ይፋ ያደረገው ረቂቅ የምርጫ የጊዜ ሰሌዳ ላይ ስምምነት እንደሌላቸው መግለጻቸው ይታወሳል። የፈጥኖ ደራሽ ኃይሉ በኢትዮጵያ ወታደራዊ ማሰልጠኛ ከፍቷል፣ ሲል የአልቡርሃን መንግስት ከሰሰ። በወታደራዊ ቤዙ የኮሎምቢያ ቅጥረኞች ጭምር እየሰለጠኑን የተባለ ሲሆን ይህን ተከትሎ በቤንሻንጉል በኩል አልቡርሃን ጥቃት ለመክፈት ተዘጋጅተዋል። ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በቡሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፈት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳን ወታደራዊ ባለስልጣናት መናገራቸውን አልጄዝራ ዘግቧል። ሎ የሱዳን ጦር ሰራዊት በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍት ማሰቡን ዘገባው ጠቅሷል። የሱዳን ወታደራዊ ባለስልጣናት ኢትዮጵያ የፈጥኖ ደራሽ ኃይሉን በሚደግፉ ሌሎች ሀገራት በኩል ከቡድኑ ጋር ወታደራዊ ትብብር ታደርጋለች ማለታቸውን ዘገባው አመላክቷል። በተለይም የቡሉናይል ግዛት አዋሳኝ በሆነው ቤንሻንጉል ጉሙዝ ክልል በኩል ፈጥኖ ደራሽ ኃይሉ የጦር መሳሪያ ይገባበታል በማለት የሱዳን ባለስልጣን ተናግሯል ተብሏል። በኢትዮጵያና በሱዳን ድንበር ላይ ይገኛል ባለ ወታደራዊ ማሰልጠኛ ጣቢያ የፈጥኖ ደራሽ ኃይሉ ታጣቂዎች እንዲሁም ለቡድኑ ለመዋጋት የተቀጠሩ የደቡብ ሱዳን እና የኮሎምቢያ ቅጥረኛ ተዋጊዎች እንደሚሰለጥኑ መስማቱን አልጀዚራ ጠቅሶ ዘግቧል። የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር ጂኤስቲኤስ በመቀሌ ማህተሙንና በባንክ አካውንቱ በኃይል መነጠቁን አስታውቋል። ጂኤስቲኤስ ባለፈው ሳምንት ባወጣው መግለጫ በስማችን የውሸት የህገ ወጥ መግለጫ ወጥቷል ማለቱ መዘገቡ ይታወሳል። ማህበሩ በዚያው መግለጫ የዳይሬክተሮች ቦርድ አባላት ነን የሚሉት ነገር ግን ስምና አድራሻቸውን ያልጠቀሱ ግለሰቦች በማህበሩ ስም ህገ ወጥ መግለጫ ማውጣታቸውን ገልጸው እነዚህ ግለሰቦች ያወጡት መግለጫ የውሸት አሳሳች እና ከእውቅናችን ውጭ ነው በማለት ማስታወቁ መግለጻቸው አይዘነጋም። እንዲሁም የተሳሳተው መግለጫ ያሰራጩ ሰዎች ማንነትና ዓላማ በተመለከተ በውስጥ በሚደረግ ምርመራ በቅርቡ ይፋ እንደሚሆንና እንደሚታወቅ አስረድቶ ነበር። ጂኤስቲኤስ በመግለጫው ህዳር 22 ቀን ማንነታቸው ባልታወቁ የቦርድ አባልነን በሚሉ ግለሰቦች ሐሰተኛና አሳሳች መግለጫ መውጣቱ እንዳለ ሆኖ ህዳር 24 ቀን 2018 ደግሞ በመቀሌ በሚገኘው ቅርንጫፋችን አሳፋሪና አጸያፊ ድርጊት ተፈጽሟል ብሏል። እንደ መግለጫው ህዳር 24 በመቀሌ ከሚገኘው ቅርንጫፉና የማህበሩ ማህተምና የባንክ አካውንት በኃይል ተነጥቋል። ይህን ድርጊት የፈጸሙት ደግሞ የህወሓት ማዕከላዊ ኮሚቴ አባል፣ የትግራይ ጊዜ አስተዳደር ካቢኔ አባል፣ የጊዜ አስተዳደሩ ትምህርት ቢሮ ኃላፊና የአዲግራት ዩኒቨርሲቲ የቦርድ አባል የሆኑ ዶክተር ኪሮስ ጉሽ መሆናቸውን አስረድቷል። ጂኤስቲኤስ በኢትዮጵያና በአለም አቀፍ ድጋፍ ደረጃ በህጋዊ መንገድ የተመዘገበ የሲቪል ማህበረሰብ ድርጅት መሆኑን የጠቀሰው መግለጫው ጨምሮ፣ እኔም ማልቆጣጠረው ምንም አይነት ገለልተኛ ተቋም በትግራይ ውስጥ መኖር የለበትም የሚል ኋላ ቀር ቡድን በማህበራችን ላይ ህገወጥ እርምጃ ወስዷል ብሏል። ፕሬዚደንት ዶናልድ ትራምፕ በቅርቡ ሶማሊያ ስደተኞችን ቆሻሻ ሲሉ መጥራታቸውና የፌዴራል ኢሚግሬሽን ፖሊሲ አይሲኢ በሚኒሶታ የጀመረውን ዘመቻ ተከትሎ በአካባቢ የሚኖሩ ሶማሊያ አሜሪካውያን ከፍተኛ ስጋት ውስጥ መውደቃቸው ተዘግቧል። ትራምፕ የሶማሊያ ስደተኞችን አስመልክተው እዚህ መኖር የለባቸውም፣ ሀገራችንን አውድመዋል፣ ቆሻሻ ወደ አገራችን እያስገባን ወደ ገደል እየሄድን ነው የሚል አጸያፊ ንግግር ማሰማታቸው ይታወሳል። ይህን ተከትሎ አይሲኢ በሚኒያፖሊስ ባደረገው ዘመቻ ቢያንስ 19 ሰዎችን በቁጥጥር ስር ያወላ ሲሆን ከነዚህ ውስጥ ስምንቱ በከባድ ወንጀል የተጠረጠሩ የሶማሊያ ዜጎች ናቸው። ይሁን እንጂ የፕሬዝደንቱ ንግግርና የፖሊስ ዘመቻ ወንጀለኞችን ብቻ ሳይሆን ህጋዊ ዜጎችንም ፍርሃቱ ውስጥ ከጥቷል። በሚኒሶታ ከሚኖሩ ወደ 80 ሺህ ከሚጠጉ ሶማሊያ መካከል ከ85 በመቶ በላይ የሚሆኑት የአሜሪካ ዜግነት ወይም ህጋዊ መኖሪያ ፍቃድ ያላቸው ናቸው። ነገር ግን በስህተት እንታሰራለን በሚል ስጋት አብዛኞቹ የአሜሪካ ፓስፖርታቸውን በኪሳቸው ይዘው መንቀሳቀስ ጀምረዋል። የቀድሞ የናሽናል ጋርድ ወታደርና የኒው ብራይተን ከተማ ምክር ቤት የመጀመሪያ ጥቁር አባል የነበረው አብዱላሂ አብዱሌ ስለ ሁኔታው ሲናገር ድሮ የአሜሪካ ፓስፖርቴን ሲይዝ ኩራት ይሰማኝ ነበር። አሁን ግን ፓስፖርቱን የሚይዘው በጨለማ ስሜት ውስጥ ሆኜ ነው። አሁን ጭንቀቴ ወደ ቤቴ ገብቼ ልጆቼም በሰላም ማግኘት ሆኗል ብሏል። አክሎም ፕሬዝደንቱ እንዲህ አይነት ዘረኛ ንግግር ሲናገሩ የሀገሪቱ እሴቶች እንደጠፉ እንደሚስማሙ ገልጿልም። በተለምዶ ሐሙስ ቀን በሰው ይጨናነቅ የነበረው የሶማሊያን የገበያ ማዕከል አሁን ጭር ብሎ ይታያል። በሚኒያፖሊስ ክሊኒክ የሚያስተዳድሩት ሙኒራ ማሊ ሚሳቅ አይሲኢ አካባቢው አለ ተብሎ ስለተሰማ ማንም ታካሚ የለም፣ ሰዎች ከቤታቸው መውጣት ፈርቷል ብሏል። ሙኒራ አያይዘውም የትራምፕ ንግግር ልባቸውን እንደሰበረውና ለልጆቻቸው እንደሚሰ ማድረጉም ተናግሯል። እንደ እናት በተለይም እንደ ሶማሊያ ናት ያስፈራር ለልጆች የሰጋለው ልጅ ማንነቷን እንድትደብቅ ና ለመመሳሰል እንድትሞክር እንዴት ነግራታለው ይህ በጣም ከባድ ነው ሲሉ ስጋታቸውን ለኒውዮርክ ታይምስ አጋርተዋል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኝ ነበሩ። በያላችሁበት ሰናይ ጊዜ